እሱ ሚስት ናት። ሚስቷ አሜሪካ አሜሪካን የምትኖረው ቤት ገብታ በቃ ለዚህ በቃ ወረቀቷ እንዲሰራ አድርጋለሁ። እንደ ባለቤቷ አምስት መቶ ሺህ ግባ፣ ከዛ በላይ ከገባም ከዛ በላይ ሰጠኝ። ለምን ይሄን አካውንት አልሰጠችም? ከዛ ምን አደርጋለሁ?

የአለም የጌታችሁ ዘፋኙ የሱ ባለቤት የሱ ባለቤት እኔ ባለቤቴ አምስት ሺህ ካስገባሽው ወረቀትሽ አሰራልሻለሁ። አምስት ሺህ ዶላር ከዛ በላይ ከሆነም ከዛ በላይ ችግር የለውም ብላኛለች። ሀቡ ቤት ገብታ ሀቡላት ያገኝ ይችልንቻለ እንጂ እየገባችሁ ፎል አርጉ። እኔ ወረቀት ፎሎር ነው ያለች አምስት መቶ ሺህ ቻንስ የሰጠች ደግሞ ሁለት ወር ነው ጋይ ሁለት ወር አሌክስ ቪዲዮ ስራላት ይ ስላለ ንውጡ፣ ንውጡ ሁለታችሁ እናንተ ዋጋ የላችሁ፣ ንውጡ። የላ ያላ የላ ንውጡ፣ ያላ አታስፈልጉኝ፣ ውጡ፣ አታስፈልጉም እናንተ። እዚህ ያሸፋችሁ ምና፣ ውጡ፣ ያላ ተንቀሳቀስ፣ ይውጡልኝ፣ አልፈልጋችሁም። አሌክስ ቪዲዮ ስራላት፣ ምን ስራላት፣ ያላ እየገባች ፎል አርጉ። ራሴ ነው ራሴ። ፎል አርጉ ላቸኋለሁ። ፎል አርጉ ጋይስ፣ ታሪክ የላችሁም እናንተ። አሌክስ ፎላ ስራላት፣ አሌክስ እንደዚህ አርግላት። እሳት ማት ግዜለኩም ደ ጋይስ፣ እየገባችሁ ፎሎ አንድ ሺ አንድ መቶ ሰው አላችሁ። ፎሎ አለምዬ ጌታቸው ፎሎ አርጉት። አሌክስ ፎቶ ስራላት፣ እኔ አሌክስ ቪዲዮ ስራላት፣ እኔ ሰራለሁ እንዳይ። አሌክስ ፎቶ ስራላት፣ አሌክስ ቪዲዮ ስራላት። ቀኝነት ያላ ፎሎ እየገባችሁ ጋይስ እሺ ቴንክ ዩ ምታረጉ ዳንዳ እና እና እዛ ያላችሁ ይኸው የዩቱብ እንትኑ ሰብስክራይብ፣ የዩቱብ ቻናሉ ደግሞ ሰብስክራይብ አርጉለት። ፎሎ ስታደረጉ እንትን ላይ ደግሞ አለም ሚዳቃ ጅብ እኮ ነው የመሰልከው። ሙቀት አልነገርካትም ዛሬ። ኦ ማይ ጋሽ! ኦ ማይ ጋሽ! አንድረድ ምናም ገብቷል።

ሰላም ለእናንተ ይሁን፣ ውድ ቤት ሰዎች፣ እንዴት ናችሁ? የቤዛሬ መደብ የኔ መሰል ነበረ። እንደተመለከታችሁ የዴዚም የአሌክስ ወንድም ሳይሆን ዘመድ የዘፈነላት ነው። በትግርኛ ነው። አጋጣሚ ትግርኛ ማትሰሙ ከሆናችሁ ትርጉማ አንዳንዱ ይገባናል እና ትግርኛ የምንሰማው ደግሞ ይህ እንደገባን ማለት ነው። ይሄን ይመስል ነበረ። በዛ ላይ ደግሞ የዜድ ቻለንጅ ደግሞ የእኔ ቤተሰብ እዚህ ላይ ያላችሁ የዜድ ወዳጆች የሆናችሁ የአሌክስን የዴዚን ወዳጆች ሁላችሁ ካልሰማችሁ ፎሎ አድርጉላት። ለእሷ ጥሩ ነገር ነው። የምር እኛ አንድ ፎሎ የምናደርገው የሁላችን ተጠራቅሞ ለእሷ ጥሩ ወረቀታ እንዲሰራላት ስለሆነ እንተባበራት ማለት ነው። የኔ አሳቀኝ ደግሞ ምን መሰላችሁ? የአሌክስ ነው የእኔ አካውንቱ ሰጁ ያላት እንዴ። እኛ ስንናፍቆ የለ እንዴ፣ ይህን አካውንት ዘግቶ የት ሊሄድ ነው? እና የዛሬ ያመጣሁት ቪዲዮ ውጭ ይህን መስል ነበረ። ውድ ቤተሰቦቼ በሌላ ቪዲዮ እስከንገናኝ ሰንብት